አማንዳለስፈህዴት አለችያብተልባያብተል ዛሬ ደግሞ ብርዱ መቼ ነው የሚመጣው? ይለኛል። ደግሞ ገና ነው ሙቀት ነው ሁለት ወር ኢትዮጵያ እኮ ጀመረ ዝናብ አልኩኝ። ኧረ በስመ አብ ብርዱ አለች እናቴ። ቅድም እኮ አውቄ ነው እሱ እንዳይሄድ እኮ ነው ዳኒ

ይሄ ነገርማ ትዳር ነው። አዎ ትዳር ለትዳር ነው። በቃ ሚሚ ሽማግሌ እራሱ ሄዶ ነው። እኔ ለእራስ የእሷን በይዞኝ አማክራቸዋለሁ። እናንተ ይወዛወዛል። ግን ዛሬ ምንድን ነው? ድምፁ ጥሩ አይደለም። እንትኑ እየደነሰ ነው።

የኛ የኛ ይሻላል ከሌላ በሉት። ግን ምንድን ነው እየበላሽ አለሽው ልክ። እኔ ግን አጥንት ምቆረጥምኝ ምናምን ይመስላል እኮ ይቺ ባቄላ ናት እንደዚህ ሰዓት

ሚስትኛ ፈልገንልለው የምታገባ እዚህ ካሉ ሴቶች እኛ የሚሸጥ እቃ

እኔን አስገቢው ለመሄድ። አዎ ባለቤቷ ታስገባ እንደ እኔ ምን አገባኝ። ለይላ ምነው? ለይላ በሰላም ነው? ለይላማ በቀደም ተነጋጀሱ ማለት ነው። ሁለቱ ሰውን አክብሩ። እሺ ጌታን ነው የምልሽ፣ እሷን በመጥፎ አይደለም። እሱ ደግሞ ያው ወንድልሽ ስለሆነ የእሷ ንግግር በሌላ ተቆጣ ማለት

ከዛ ወዲያው ሁለተኛ እዚህ ቤት በቃ አልመጣም አለ ው። አይደለም ቲጂ አለችኝ እኮ ቲጂ፣ ትልቁ አለችኝ፣ የሆነ ቤት ሄዶ ሁለተኛ ሚሚ ጋር አልገባም ምናምን ብሎ ሲያወራ ሰማሁት፣ ምን አስቀየማችሁት ነው ምናምን ስትለኝ

እዛ እኔ ላከው ስልክ ነበረ። እኔ ቀጥታ እኔ ካጠፋን ብዬ እሱ ነው ነገር አይደለም፣ ጨዋታ ነው ን ቀልድ ነው ያለ መግባባት ነው አልኩ

በጫወታ ከምን ቤት የምናደርገው ነገር ነው እንጂ ለክፋት አደለም። አይ አንቺ አልነበርሽም የዛን ዕለት ለይላ፣ እኔ ዳኒ ነበር ደሞ ማን እንደነበር አጋጣሚ ነው። ሌሎ ስትገባ ስትይ እንደ ዳኒ እዚህ ነው። ሴቶች ማን ምን አመስጭ ነው። ክላስ አልወጣም እኔ

ሁሉም ለዚህ ጋ ያሉ በት ሁሉም ቀን እሺ፣ አባት ማመሰግናለሁ ግባ በቃ አሁን አሜና እየፈለገች ነው። ግባ ትገባለህ

አመሰግናለሁ እኔ እናት፣ አመሰግናለሁ። እግዚአብሔር ይስጥልኝ። አበዛችሁ። ታውረስ በጣም ደግሞ እዛ ከገባ ሳቢው የሳብኩት እኮ ነው። ጌታ ነው። ናግባ፣ የኔ ወንድም ናግባ። ወላሂ ናግባ፣ ናግባ። አሜን እየፈለገች ነው

አንች ቆይ እንትኑን ንገሪያት። እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው። ያኔ አልገባም ነው እንደ ያለው ዜድ ሰላም እያለች ነው እኮ። ቆይ እንደኔ ለምንድን ነው የማትገባው? ና

እና አስቀየም ነገር የለም እኮ ሚሚ፣ እንግሊዘኛ በአረብኛ በፈሽባት እሷ በቃ መጮ ከጀመረች፣ ቤቷ ውሻው ነው በቃ

የተመታወይንኔ ሳንኩት ያየሁት ቀን የምታይ ጌታ ማሰራው ነገር የለም። ያው በቃ ለይላ አንቺ አስደብረሽኝ አይደለም፣ እወድሻለሁ፣ እንዳይደብርሽ

እኔ አንተ እኔ እኮ እኔ ያስደብርኩት ነው የመሰለኝ። ብትገባልኝ ደግሞ ጥሩ ነበረ። ይቅርታን ተቀብለ ብትወጣልኝ ጥሩ ነበር። የኔ ወንድም ማለት ነው። ችግር የለውም በሌላ ነገር ው ችግር የለውም። እኔ በጣም ነው የከፋኝ በቃ በዛ ላይ የስደተኛ እህት አደለውም። እን ምን ያጠፋው እንዴ? እኔ ለመሳቅ ነው ያልኩት።

ውስጥ እናወራለን። አለሽ ው ለይላ በቃ እርቅ ልወርድ ነው ማንም የሚወርደው ህልቅ ልታወርዱ፣ በውስጥ አወራሽ አለው። እሺ እሺ እሺ እሺ ብያለሁ፣ አንብቤ ያለው እኮ እየጻፈ እኮ፣ ታች ላይ እየነበብኩ ነው እኔ። ግን ማን የሚሉኝ አስተርጓሚ ነኝ ኮ እኔ እኮ እየጻ እየነበብኩ አይደል እንዴ? ምንድን ነው የምታነብበው? አንድ ቢበቃ አይጣል ነው

ሰርጌ ምናልሽ እያወራሽ ነው ለራስሽ ብቻ ምን ነው እንዴ አረ ቆይ እኔ ስሚ ሀይሚ አንቺ እየበላሽ እኔ የበላሁትን ጨረስኩት እኮ እዚህ ቁጭ ብዬ ስለበለብ አንቺ ኢነርጂ ትሞያለሽ

ቲጂዬ ብትኖር ኖሮ ድሮ ደህና አስቴር ከበደን ትዘፍንልኝ ነበር። ስጀምር ቀድሞ ሰላም አላልኩትም እንዴ? አላልኩም። አላወራሽውም ጭራሽ እንዴ? ያው አላወራም። ለምን አወራለሁ? ስም ለይቶ ከስም ሜንሽን አድርጓል አይደል? ሰላም ያለሽ እኔ ሰላም አልተባልኩም። ሰው ቅዱስ ሁላችሁም አንደኛ ናችሁ ብሎ እኮ ነው የሄደው።

ደህናነሽ አትኝም። አይ ለምን መሰለሽ ዜድዬ፣ ህይወት እኮ ማናችንም ውስጥ እኮ ብዙ ነገር አላት፣ ያለፍንበት ማለት ነው። ግን በዚህ በትንሿ ነገር ደግሞ እያየሽ እንዲህ ከተከፋሽ እንዴት ነው የምትገፊው? ገና ብዙ ኮሚቃሪስ ሰው ነሽ ከፊትሽ። አብትም ኩክ ብይ ከፋኛለ ከፋይ ልበስ እንግዲህ። እኛን አልነካናትም፣ አይዞሽ ነው ያልነው።

አረ፣ የት ነን? አረ፣ ወዴት እየሄድ ነው? ወዴት ነን? አንዱ ሰውየው ማለት ነው። እኔ ከየት እንዳመጠ ቁጥሬን አላቀመን፣ የሚናገረው አረብኛ ነው። ሰውየው ትልቅ ነው የሚደውለበት፣ ሂዶ ነው። ማሻአላ፣ አረብኛ ነው አጨዋወቱ

ወዳት አለው ስ ሚሚ ስላስደበርኩሽ ይቅርታ። ጸባይሽ ምን ነው ተቀየረብኝ? እህ እያለሽ ነው። ኔ ወንድም በጣም ወድለ አልተቀየልኩም። ለማንም አልቀ ጸባይ እንደዚህ ነው። ጌታን አልተቀየልኩም። ነገር አለ ምክንያቱም

ጌታ ወደ ራሴ መልሰኝራ፣ ወደ ራሴ መልሰኝ። ግን ወደ እኔ ስልክ ብትልቅ ጥሩ ነበር። የኔ እኔ አላውቅም አላውቅም ስ ስደ ሁለትእኳ ታነሳለኝ በናን አልፈልግም ስትል ነው የሚያምርባት ጌታ

የሆነ ሰላም አዳማ አዳማዬን ሰላም በልልኝ።